ጊዮን አካዳሚ በኦንላይን በማስተማር ላይ ይገኛል። ጊዮን አካዳሚ ቻናል ተከታዮቻችን በያላችሁበት ሰላም ጤና ይስጥልን። እንዴት አላችሁ? ለቻናሉ አዲስ ከሆናችሁ ቻናሉን ላይክ፣ ሼር፣ ሳብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ከወዲሁ እያሳሰብን፣ ጊዮን አካዳሚ ልዩ ብቃት ባላቸው መምህራን በማስተማር ላይ ሲሆን መማር የምትፈልጉ ከታች ባለው ስልክ በቴሌግራም በዋትስአፕ በኢሞ እንዲሁም እናንተ የምትጠቀሙበት ሶሻል ሚዲያዎች በተመቻቸው አማራጭ ደውሉልን። እሺ ወደ ቻናላችን ተከታታዮች በዛሬው ቪዲዮአችን ደግሞ ይዘንላችሁ መጣን በሁለተኛ ፊደሎች የቃላት ምስረታ ነው። ባለፈው ቪዲዮችን በመጀመሪያ ፊደሎች የቃላት ምስረታ ሰርተናል። ዛሬ ደግሞ በሁለተኛ ፊደሎች ቃላት መመስረት። ቃላትን እንዴት እንመሰርታለን? ቃልስ ምንድን ነው የሚለውን በፊት አይተናል። ዛሬ ደግሞ ወደ ትምህርታችን ወይም ደግሞ ወደ ቪዲዮችን ስንገባ ይህ ሁለተኛ ፊደል በሆነችው በሁ እንጀምራለን። እሺ። ሁ ሁ ኔ ታ ሁ ኔ ታ ሁኔታ ሁ ለ

ን ሁሴን እሺ ፊደሎችን ወይም ሆሄዎችን እያወቅናቸው ለማንበብ ተቸገርን የምትሉ ቤተሰቦቻችን ስታነቡ ፊደሎችን በትክክል ከለያችኋቸው፣ እንደተቀመጡ ወይም እንዳቀማመጣቸው ትክክል ከጠራችኋቸው ምንም የማታነቡበት ወይም ደግሞ ትርጉሙን የማይሰጥበት መንገድ የለም ማለት ነው። እቺ ደግሞ የለ ሁለተኛ ፊደል የሆነችው ሉ ብለን የምንጠራት ነው። ቅርጿችን ትመስላለች መስላለች ሉ ሉ አ ላ ዊ ነ ት አሁን ይሄን ፊደሉን አንድ አንድ ስንተኛ ፊደል እንደሆነችና ማን ብለን እንደምንጠራት ካወቅነ ትክክል ስሙን ከጠራ ነው ማይሰ ትርጉም ማይሰጠን መንገድ የለም ማለት ነው። ሉ አ ላ ዊ ነ ት ፈጠነስና ነበው ሉዓላዊነት ሉዓላዊነት። እሺ በእች ባጭሩ ስናይ ሉ ሉእል ል ሉ ል ሉል ሉል። እኛው ደግሞ ሉ ሉተር ሉ ሉተር ሉ ጫ ሉጫ ሉጫ እሺ ለምሳሌ ይቺ ይቺ ከለቤት ሁለተኛዋ ፊደል ሉ ብለምን ጠራት ናት። ይቺ ደግሞ ከከቤት አራተኛዋ ካ ብለምን ጠራት ናት። ይቺ ደግሞ ከነቤት ስድስተኛ ፊደል ሆነችው ን ነች። ይህን ስንጠራው ሉ ካ ን የጠራ ናቸው፣ የራሴ የራሳቸውን ስብ ነው ወይም ደግሞ ሌላ ትርጉም እንዲሰጥ የጨመርነው ወይም የቀነስነው ነገር የለም ማለት ነው ይህንን ፍጥን ብለን ስናነበው ግን ትርጉሙን ይሰጠናል ማለት ነው። ሉካን ሉካ። ይቺ ደግሞ ከመቤት የሆነችው ሁለተኛ ፊደል ሙ ብለን ምንጠራናት? ሙ ሙ። ለምሳሌ ይህም በሙ ስናይ ለምሳሌ ስናነብ ወይ ቃል ስንመሰርት ይቺ ማን እንደሆነች ካወቅን ይቺ ማን እንደሆነች ካወቅን ይችን በተመሳሳይ ስማቸውን ስንጠራቸው ሙከራ ምን ይላል ሙከራ ሙከራ ሙከራ ፈጠን እና ረጋ ብለን የማንበብ ልዩነት ነው እንጂ ሌላ የሚጨመር ወይም ደግሞ የሚቀነስ የለም ማለት ነው ረጋ ብለን ስናነበው ሙከራ ሌላ የሚጨመር ያለው ነገር ይመስላል ግን ፈጠን ብለን ስናነበው ምንም የሚጨመረው የሚቀነስ ነገር የለው። ሙከራ ይሆናል ማለት ነው። ሙ ሴ ሙ ሴ ሙ ሴ ሙ ሴ ሙ ስ ና ሙ ስ ና ሙስና ሙስና ሙ ላ ት ሙ ላ ት ሙላት ሙያ ሙያ ሙያ ሙያ ይቺ ደግሞ የሰ የሆነችው ሁለተኛ ፊደል ሱ ነች። ሱ ሱ ዳ ን ሱ ዳ ን ሱዳን ለምሳሌ ችን ብቻዋን ብናገኛት ማንም ብለን እንጠራት ሱ ችን ደግሞ ዳ ችን ን በአንድ ላይ ሲጣመሩ ግን በአንድ ላይ ስናነባቸው ሱዳን ሱዳን የሚል የሀገር ስም ይሰጠናል ማለት ነው። እኛው ደግሞ ሱ ስ ሱ ስ ሱስ ሱስ ሱ ፍ ሱፍ ሱፍ ሱ ማሌ ሱ ማሌ ሱማሌ ሱቅ ሱቅ ሱቅ። ፊደሎችን አየይዞ ተራውን አከታትሎ መጥራት ወይም ያለ መጥራት ችግር ነው እንጂ ሌላ የሚጨመር የሚቀነስ ነገር ስለሌለው ማለት ነው። በተራ ያገኛቸውን ፊደሎች ካለያቻቸው በኋላ አያይዛችሁ መጥራት ይሆናል ማለት ነው። እሺ እቺ ደግሞ ማናት? ከረቤት ሁለተኛ ፊደል የሆነችው ሩ ብለን የምንጠራት ናት። ሩ ሩ ሩ ጫ ሩ ጫ ሩ ጫ ሩ ብ ሩ ሩ ሩ ቅ ሩ ቅ ሩ ዝ ሩ ዝ ሩዝ ሩ ህ ሩ ህ ሩ ህ ሩ ህ ሩ ሩ ሩጫ ሩ ሩቅ ሩዝ ሩህሩህ። የችኝቱ ደግሞ ሹ ናት።

ሉቃ ሹሉቃ ሉቃ ሹ ፌ ር ለምሳሌ፣ ይሄን ስናይ ከዚህ ጋር ምንም የጨመርኩበት ነገር የለም ማለት ነው። ይችን ፊደል ብቻዋን ባገኛትም ሹ ብዬ ነው የምጠራት። ይችንም ብቻዋን ባገኛት ፌ ብዬ ነው የምጠራት። ይችንም በተመሳሳይ ር ብዬ ግን ከዚህ ላይ አንድ ላይ አየይ ባንድ ድምፅ ማንበቤ ማለት ነው። ሹፌር ሹፌር ሹል ሹል ሹል እች ደግሞ ማነች ከቀቤት ሁለተኛ ፊደል የሆነችው ቁ ብለን የምንጠራት ነች። ቁ ቁ ም ጣ ቁ ም

ቡቃያ ቡቃያ ቡቃያ ቡሬ ቡሬ ቡሬ ቡለን ቡለን ቡለን። እሺ እቺ ደግሞ ከተቤት ሁለተኛ ፊደል የሆነችው

ቦ ቱ ቦ ቱ ቦ እቺ ደግሞ ከነቤት ሁለተኛ ቢደ የሆነች ኑ ብለን እንጠራለን። በእሷም ቃል ስንመሰረት ኑ ኑ ሮ ኑ ሮ ኑ ግ ኑ ኑግ ኑ ር አ ዲ ስ ኑ ር አዲስ ኑር አዲስ ኑር አዲስ ኑ ማ ኑ ማ ኑ ማ እቺ ደግሞ ከአካቤት ሁለተኛ ፊደል የሆነችው ኩ ብለምን ጠራት ናት። ኩ ኩ ኩል ኩ ል ኩል ኩ ን ታ

ሳኔ ውሳኔ ውጊያ ውጊያ ውጊያ ው ውጤት ውጤት። እሺ፣ እንዲህ እያረጋችሁ እያነበባችሁ ትለማመዳላችሁ። ቃላትን ከቃላት ወደ አረፍተ ነገር እያላችሁ መቀጠል ትችላላችሁ። በኦንላይን መማሪያ የምትፈልጉ ከታች ባለው ስልክ ደውሉልን፣ በቴሌግራም በዋትሳፕ፣ በኢሞ። ለዛሬው ዘንድላቸው የመጣ ቪዲዮ ይህን ይመስላል። በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ፣ ሰናይ ቆይታ።